ጤና ይስጥልኝ ክብራንና ክብራን የቻናሌ የቤተሰቦች ሰላማችሁ ብዝት ብዝዝት በአለም ዳርቻ በሞላ ያላችሁ ፈጣሪ ከእናንተ ጋ ይሁን። አደይ ሰራተኛዋ ክፍል 48 ሸርና ላይክ በማድረግ ቻናሌን ተቀላቀሉኝ አበረታቱኝ እያልኩኝ ሊዲያን ማንገደላት ከፖሊስ እንደ ሞተች ተነግሯቸዋል። ልዲያ እስካሁን ድረስ የደረሰችበት አይታወቅም። ደብም ፍቅርን እንቃ አድርጎ የታድገሻታል አንች ታወቅ ያለሽ ያደረግሻት እያለ ነበረ። አላውቅም አላውቅም አልኮህ እያለች አደይም ከጥጁን ለማላቀቅ እየሞከረች ነበረ። በእጅ ሰበብ ትሆናለ፣ ተዋት በቃ እያለች ከውስጥ ደግሞ ጩኸት ይሰማ ጀመረ። ቤዛ ነበረችዛ ከናኦሜ ጋር ማነት እየሞከረ ነበረ። ናኦሜ በጣም ባለጌና መጥፎ ያልታወቀለት ሰው ነው። ከዚ ሷን ጩኸት ሲሰሙ ወደ ውስጥ ገቡ። ወዲያውንም ለማንም እንዳታሰሚ ጨርስሻለሁኝ። ለዳደይ ቤዛ ምን ሆነች ብላ እየሮጡ ሲሄዱ ናኦም ልቀቀኝ፣ ልቀቀኝ ብላ ስትጮህ ዴቭም ፍቅርን ትቶ ሄዶ ያንኳኳ ጀመረ። ቤዛ ምን ሆነሽ ነው? ክፈቺው እያሏት ነበር አዳይና ዴቭ። ትሰሚኛለሽ አሁን በሩን ዝም ብለሽ ክፈቺ ብሎ ከበሩ ስር ተወሸቀ። ቤዛ ቤዛ እያሏት ነበር ዴቭና አዳይ። ከው ምን ሆነሽ ነው አለ ዴቭም። ቤዛ ደህና ነሽ? ምን ተፈጥሮ ነው ጥላት አለ። ይቅርታ በፊልም ያየሁት ወረር ፊልም ክፍሌ ውስጥ የገባ መስሏኝ በእንቅልፍ ልቤ። ናኦም ከበሩ ስር ሆኖ የአርጅሽ ያለው ምልክት ያሳያታል ፍቅር ንገሪኝ አላት ወደው ተመልሶ በሶፋ ላይ ቁጭ አለ ተመልሳ እሱም አጠገቧ ቁጭ ብሎ ፍቅር ንገሪኝ የሊዲያ መጥፋት እጅሽ የለበትም ወይ እኔ ምንም የማውቀው ነገር የለም ቆይ እንደዚህ ለምን ታደረጋልኝ ብለህ እንዴት ታስባለህ አለች ፍቅርም አደም ከኋላ አዴ ባንቺ ነው የጠፋችው ታዲያ እንዴት አታደርጊም ልበል አላት ፍቅር እየዋሸሽኝ ከሆነ ግን ዴፍ እኔ ምንም የማውቀው ነገር የለም። ፍቅር እባክሽ የምታውቂው ነገር ካለ ንገሪኝ። ልዱ ይህን ነገር መቋቋም አትችልም። ጭራሽ አንቺም ጣሽን እየጠቆምሽብኝ ነው ብላ ጮኸች። ፍቅር ያማችኋል እንደ እናንተ ሰዎች ልዲያን ምን ብዬ ነው የማድርጋት እንደዚህ። ቤዛ ምንም እንዳልተፈጠረ መታ ምንድነው የምትጨቃጨቁት ደግሞ ምን አደረግሽ? አለች ቆም ወይ አንቺን አታላደረግሽ እነዛ ልጆች ካልሆኑ ታዲያ ማን ሊያደርግ ይችላል አለ ምናው ዴቭ፣ አዲስ ነገር አለ እንዴ አለ። ናኦምም ተኋላ መጥቶ አደይም ምንም ነገር የለም አለች። ፍቅር ትተውኝ እንደሆነ ተውኝ፣ እኔ ምንም ማውቀው ነገር የለም ብላ በናኦምም ለምን ፊትለፊት ምታፋጥጧት፣ ለምን አትከታተሏትም አለ። አላውቅም አለ። ማንን ንንን እንደማመን አላውቅም አለ ዴቭም። ወደዚያው ብድግ ብሎ ሲወጣ ደፍ ልትሄድ ነው ብላ አደይም ተከተለች። ሁሉም ሲወጡ ቤዛ ነበረች። ቤዛ ከኔ ለማምጣት እየሞከረች ነው ሲላት ይኸውልና ሜ ሊዲያን እንደገደልካት እያወኩ ዝም ብያለሁ አለች። ሲጀመር የሱ ተባባሪ ስለሆነች እሷም ሊሊን ለማጥፋት ትፈልጋለች። ስለዚህ የሱ ተባባሪ ናት ማለት ነው ወይ? ከዚህ በላይ ምን ላድርግ፣ ምን ላድርግ ነው የምትለው? አንቺ እንደሷ እንደዚህ አይነት ቅጣት ከመድረሱ በፊት ሂጂና ለአደይና ለለምለም ጥሩ ጓደኛ ሆነላቸው። ቆይ ለምንድን ነው ለነሱ ጥሩ ጓደኛ መሆነው? ብላ ስትለው ተኔ ይልቅ አንቺ ጥሩ ጓደኛ ብትሆኛቸው አንቺን ያምኑሻል አላት። ያኔ እኔ እነሱን እንደፈለኩ ማድረግ እችላለሁ። በይ አሁን ሂጂ ጥሩ ጓደኛ ሆነሽ ቅረቢያቸው ብራሽን የምትፈልጊው ከሆነ ማለት ነው። እኔ ግን እሺ እኔ ያንተ ባል ስሆን ብቻ ነው እኔ የምጠቀመው። ግን ሁሉንም ነገር በዝርዝር ንገረኝና አብረን እንስራለች። እሱ አይገባሽም! ሁሉንም ነገር ኮ ለዴፍ ብነግረው ያልቅልሃል፣ ስትለው እስቲ ተናገሪና የዛኔ ያኔ ድምጥማትሽን እንዴት እንደማጠፋው ታይኛለሽ። ቆያን ተማና ትላለች። ቤዚም ለማን ነው የምትሰራው? በእርግጠኝነት ከኋላ ብዙ ሰዎች አሉ፣ እሱ አንቺን አይመለከትሽም ሲላት፣ እሺ አድርግ ያልከኝን ሁሉ አደርጋለሁ። ግን የሆነ ነገር እንደማታረገኝ በምን እርግጠኛ ትሆናለሁ? ስትለው እሱን ለእኔ ተወዩ ይላል። አሁን ጀምሬ አዳይንም ለምለምንም ይቅርታ ጠይቂያቸው አላት። እሽ ናኦም አለች። ቆይ እኔን እንዴት እንደማደርግህ አውቃለሁ። ጭራሽ ኔ ማዘዝ ጀመር ካለ ይሷቅሱ ናኦም ከሄደ በኋላ ቤዝ ዴቭ ም ወደ ክፍሉ ሲገባ አዳይ ተከትላ ዴቭ ባክ ተረጋጋ ትለዋለች። እንዴት ልረጋጋ፣ እንዴት ልረጋጋ መሸ እኮ ቀኑ ሊዲያ አልተመለሰችም፣ ይላል ይገኛለች። ዴቭ ግን አንተ መረጋጋት አለብህ ለእሷ ስትል ተረጋጋ አለችው። አሁን ረፍት ለማድረግ ሞክር፣ ጠዋት ሄደን ፖሊሶቹን እንጠይቃለን ስትለው፣ እሺ ታውቂያለሽ፣ አንቺ አጠገቤ ባትሆኚ ምንሆን ነበረ፣ አንቺ አጠገቤ ስትሆኚ ብርታት ይሰማኛል ይላል። በቃ አንተ ተረጋጋ፣ በጠዋት ሄደን ፖሊሶቹን እናናግራችኋለን አለችው። እሺ ብሎ ቁጭ ሲል ለባርኬ ተነግረዋለች? ሀሎይ ብንነግረው እኮ ትንሽ ያግዘን ነበር አለች። አዎ ፍቅር ነግረዋለች አለ። እኔ ደውልለታለሁ ዴቭ አትጨነቅ ስትለው ተይ አትደውይ አላት። በእኔ በኔ ምክንያት ስራውን ይበላሽበት አልፈልግም ሲላት እሽ በቃን አንተ እንዳልክ አለች። ወዴት ልትሄጂ ነው ሲላት ወደ ሜንታ ቤቴ ምነው ፈለከኝ? ትላለች አደይም፣ አዎ ለሌቱ ባክሻት ሂጂ ከኔጋ ሆኝ ሲላት፣ ግን ዴቭ ፍቅር ካየች እባክሽ አደይ ፍቅርን እርሻት ይላታል። ምን መሰለህ ዴቭ እኔ እዚህ ማደር አልችልም፣ ስትለው ለምን ፍቅርም ፈርተሻት ነው ይላታል። ፍቅርም ፈርተሽ ነው እሷ በኛ ህይወት ምን ያገባት ሲላት፣ እንደዚህ አይደለም ዴቭ፣ ለማንም ፈርተሽ ነው፣ ብቻዬን እንቅልፍ አይወስደኝም ቢያንስ አብረሽን ተቀምጠሽ እያወራው ለሌቱ ይነጋልኛል ሲላት፣ እሺ በቃ እንቅልፍ እስከሚወስድህ ልቆይ፣ ብላ ቁጫ ሽንጎ እና ደንጎም ቁጭ ብለው ኪንጎ እና ንጉስ ቁጭ ብለው ደሞኮ የመጣችው ከውጭ ነው፣ ቤተሰቦቿም ከውጭ ናቸው ያሉት ይላሉ። ምን አታ ራሷን ልታጠፋ ትችላለች። እኛ ራሱ እንደዚህ እየኖርን አለን አይደል እንዴ? ሲለው ኪንጎም እንደዛ ከሆነማ በሊበት ሰው ነው ይላል። ታግታ ቢሆን ኖሮ ይህን ጊዜ አጋቾቹ ጨሌ ጠይቁ ነበረ፣ መቼም ታግታ ዝም አይሉ ይላል። ኧረ አንተ ሰው ልጅቷ ባትመችም በህይወት ትኖር እንጂ አለ ነው ኧረ ያረጋጋው ምንሽ ለሚሰማው እኮ እጇ በእጅ ላይ ነፍሷ ያለ ነው የሚመስለው። ናውም ከላይ ሲመጣ አይተውት ይሄ ልጅ ግን ማን ነው ሲለው፣ ጠርተን ጓገጭ እናድርገው እናጣራ ሲለው፣ ኧረ ተው ደግሞ ቢያስታውሰንስ ይላል። ምን አባቱ ያመጣል፣ ለሙሌ ተተሸበረ። ስልክ አላየንም አልሰማንም፣ ሸምጥጥ ማድረግ ነው ይላል። እሺ ማን ነው ምንድን ነው ደግሞ፣ ስለምንድነው እነ ፍቅር ቤት የሚመላለሰው ሲል ንጉሴ ወዲያው ናንቺ አሉት እሱም ፍጥጥ ብሎ ሲያቸው፣ ምን ምን እሺ እያ ምን ነው ፍጥጣልሽ መርቅን አለ እንዴ? ይላል ተንጎ፣ ቆይ አንተ እና ዴቪት ምንድነው ምሰራው ምንድነው የምትመላለሰው? ይለዋል ነው ምንድነው ከተናዴ ጋር ዝምድና ሲለው የፍቅር ጓደኛ ነው ችግር አለ ይላል አረ፣ እሷን ጓደኛ አላት እንዴ አለ ንጉሡ ጓደኛ ስትል ፍቅረኛ አለታ ምናምን አይደለም አደል ሲለው አራ አይደለም ጀስት ፍሬንድ ጓደኞዋ ነኝ። አይ ጥሩ ነው ብሎ ኮንጎ ሌላ ነገር ብታስብ አስቀይማለሁ። ሌላ ነገር ምን ላስብ እችላለሁ ሲለው ፎንቃ ምናምን ብትል አጠፋለሁ፣ ሺ ይለዋል። ደግሞ አንተ ምን ቤት ነው የምታጠፋው ሲለው ታልተሳሳት ይመንድና ኪንጎ የተባላችሁ ዝነኞቹ እናንተ ናችሁ ይላል። ማነው እባክህ ዝነኛ ያደረገን ይላል ኮንጎ። ቆይ ፍቅርና ደህን ያገታችሁ እናንተ ናችሁ አደል ሲለው አዎ እኛ ነን ይለዋል። ምነው ችግር አለ ቅር አለ ሲለው ለባካችሁ ሊዱ እናንተ ጋር ከሆነች ልቀቋት እሷ ምስኪናት ምንም አታውቅም፣ ይላል ይሄ አረመኔ የሆነ ናዖም የሚባለው ሰው። ለእኛ የምታገኝልን ደስ ይለናል፣ ቀልደኛ እኛ ሊዱ ጋር ምን አገናኝቶ ነው እዚህ ውስጥ እኛ። ባይሆን አንተ ፉንቃህን አልቀበልም ስትል የሆነ ነገር አድጋት እንዳይሆን፣ የምን ፉንቃ ሲል ተመችታት አልፈልግም ስትል ጠልፋትስ እንደሆን አለው። አረ በፍጹም እኔ እንደዚ አይነት ሰው አይደለም ሲለው እና ምን አይነት ሰው ነው ብሎ ኮንጎ ብድጋር አርጎ ያዘው። ዳይመንድም ልቀቀኝ ሲለው አለቅ ምንድነው እያወራው ንቀት ነው የምትሄደው ብሎ ያዘው። ዳይመንድ እኔ ከሌባ ጋር ማውራት አልፈልግም ብሎ መንጭቆት ሲሄድ፣ ስማ ማውራት ከፈለክ ፊት ለፊት አውራ እንደ አሽሙራት አትናገር ይላል ዳይመንድ። ንጉስ ረቅንበት ደስ አላለውም። በቃ ተው ይላል ንጉሱም። ይሄ ልጅ ምንም ደስ አላለኝም፣ አለ ዳይመንድም። የሆነ ነገር ሁኔታው ራሱ ያስፈራል፣ የሆነ ነገር እንዳለ ያስጠረጥራል እያለ ተጠራጥሮታል። ከመጀመሪያውም ጀምሮ ሲያየው ገና የሆነ ነገር እንዳለ ተጠራጥሮት ነበር ዳይመንድ። እነሱ ጋር ምን ያደርጋል ሲለው፣ ዳይመንድም ማታ ጠብቄ በጭለማ ሳስተነግጠው ይችን ቃል ይደግማታል አለ። አልዴፍ ክፍል ስትገባ

አሁን ምን ተነሽና ውጪ፣ ሁለተኛ ጠገቡ እንዳላይ ስትል ደምም ፍቅር ምን እያደረግሽ ነው ይላት። አጥተም አንተ ጠገብ አንተ መተኛ ትህን አይታ አጠገብ መታ ስትተኛ ትለዋለች። ሄይስ መሰለች ነው ለምን አይታይህም ትለዋለች። ለዲ ፍቅር ዝም ብለሽ እንዳመጣልሽ አትለፍልፊ። ደሞኔ ነኝ አደን እዚህ እንድትቃድር የጠየቅኳት የፈለገው ነገር ቢሆን አንቺ በኔ ጉዳይ ምን ገባሽ ይላታል አደብ ትሰምኛለሽ፣ እኔ ምንም ባረግ መብቴ ነው። ደግሞ የማድረገው ነገር አውቃለሁ ይላታል። አንቺ በሚ ጉዳይ ምንም አያገባሽም ሲላት፣ እሺ አይመለከተኝም ትላል አደ ናይ ቀጥ ብለሽ ውጭ ስትላት፣ ልቀቂያት ብሎ በጩወት አፈጠ ትንሽ፣ ለሰው እንኳን ክብር የለሽም፣ ትሰምኛለሽ፣ ሁለተኛ ደይን እንዲህ ስታረጊያት እንዳላይሽ ግልኝ ሲላት፣ ዴፍ እኔ ከአንተ ጋ አላወራሁም ላወራሁም። አደይ እኮ ሰራተኛ መሆኗን ራሱ ጭራሽ ረስተዋለች። ያቺ የለም ልልም ከኤላ ጋር አሸሸ ገዳም እያለች ነው። ቆይ ሰራተኛ መሆነሽ የራስሽ ቤት የምትኖሪ መስሎች ነው ጭራሽ ክፍል የምቀያይረው ትላታለች አደይን። እሰምኛለሽ ፍቅር አደይን እንደዚህ አትናገሪያት። አይ ምትይ ከሆነ ደግሞ እንወጣልሻለን፣ ተዋኝበታለሽ ይላታል ዲቡን። አደይም ተው በቃ ዴቭ አትናደድ ትላለች። እስካሁን ቁጭ ብለሻል፣ ውጭልኝ፣ በቃ ሂጅ፣ ውጭልኝ ትላለች ፍቅር። አደይም ተነስታ ወጣች። አንቺም ውጪ አላት፣ ፍቅርን ዴቪ። ቅርታ እሷ ናት እኮ አድይ እኮ ናት እንድንጣላ የምታደርገን፣ አለ ውጪልኝ በቃ ብሎ በጩኸት በቃ ፍቅር አላት። የዚህም ልሊጋ ደውላ ቀረቢያት ስላላት ናኦም፣ ሌዲያ እኮ ጭራሽ ምንም ነገር ጠፋ፣ ምናልባት አንቺ መላታጭም ትላታለች። ምን መላላም ጣቤዛ፣ የት እንዳለች ቢታወቅ እኮ ጥሩ ነበር ትላል። አሁን እኮ ግራ ገባኝ። የት ትሆናለች ብዬ ማመን ከበደኝ። ዴፍም በጣም ተጨንቆ መሞቱ ነው ናሁንም እኮ ተጨንቋል፣ ትላለች። ጥሩ ልጅ ነው። ሌሊቱን ሙሉ ሲፈልጋት ነው ያደረው። አትላይ ሱንስ ተዩ እዛ ቤት ውስጥ መኖሩም አለመኖሩም ምንም አያደርግም፣ ትላለች። ቅስቅስ የሆነ ጸባይ ነው ያለው። አንቺ ግን እንዳየውሽ ተመችቶሻል ትላ አዎ አሁን በቅርቡ ስራ ልጀምር ነው። ለራሱ ብቻ ሳይሆን ለሰዎችም የሚያስብ ሰው ነው ትላለች ቢል። ናኦል ነው እሺ እባክሽ ትላለች ለምለም። ሌላስ ምን አወራችሁ ስለ እኔ? ናኦ እያለ የነበረ እኔ ግን ጆሮ አልሰጠሁትም ትላለች። አዎ ናኦልን እኮ ሁላችንም ይወደናል፣ በተለይ አንችን ያስብልሻል ትላታለች። ይህንስ እስከመቼ ሌላ ጋ ጥገኛ ትሆናለች? ምከሯት። ሴት ልጅ ከፍቅር እስከ ስጋ እስከመቼ ትዳረቃለች ሲል ነበር፣ ትላታሽ ባክሽ። ሌላስ ስለኔ ምን አወራችሁ ትላሌ ለምለም። አሁን ላይ አንቺም አደይም ሰራተኛ ሳትሆኑ ሰራተኛ የምትቀርጡበት ወቅት ብሏል። ስለዚህ እሱ የሰጣችሁን እድል ተጠቅማችሁ አጭር ጊዜ ውስጥ ብትለወጡበት ጥሩ ነው ትላሌ ቤዛ። አሁንም እያለ የነበረ ለእኔ ጆሮ አልሰጠሁትም እንጂ ትላሌ ለምለም። ስራው ምንድን ነው? ስትለምለም ስራው በጣም አሪፍ ነው በአጭር ጊዜ ውስጥ ስኬታማ የመሆን ተፈለግሽ፣ ስጀምሪው ትላለች አይነት ነገር ነው የምትናገሪው። ስራው ምንድን ነው እያልኩሽ፣ ስራው ጥሩ ነው ትኛለሽ። አለችለም የጠየቁሽም በትክክል መልሽልኝ። ስራው ምንድን ነው ስትላ፣ ስለ ስራው ናዋልን አናግሩ ትላት። እሱም እንዳንቺ አሪፍ ስራ ምናምን እያለ ሲቀበጣጠር ነበረ። ቆይ ግን ምንድን ነው የምትሰሩት ትላለች። እሱ ራሱ ያስረዳሻል፣ አንቺ ብቻ ዝግጁ ሁኝ ለመስራቱ ትላለች። ዝም ብለሽ አትቀብ አትቀባጥሪ መጀመሪያ ሰርተሽ ስለምታገኘው ሳታውቂ ለምሰራው ብለሽ ጠይቂ። አንቺ በተሳሳተ መንገድ እየሽ እኛንም ማታሳሰች አርፍሽ ተቀመጭ ትላለች ኤላና። ዴፕ እየመጡ ዴፓ ካርት ጨነቅ እነሱ ይፈልጓታል እኛም እንፈልጋታለን ይላል። እስቲ ምን አለበት አንተ ቤት ልደት ስትለፍ ብታሳድረ ከምን ይቀንስብሃል? አለ ባክ። ዴፕ እንደዛ ትበለኝ እኔ ራሴን ጻጻቱ ሊገለይ ነው ከፍታ አድርግልኝ ግራ ቢገባኝ ነው ፎ ይላል። ያንን እንድትወጣልኝ የምጠይቃት እህቴ አሁን ግን ታጠገብ የለችም ይላል። አትጨነቅ ዴቭ፣ ሊዲያን እናገኛታለን ደግሞ ግዴታ እናገኛታለን ይላል። የት ብዬ ነው የት ብዬ ነው የምፈልጋት የት ብዬ ነው እናገኛት ይላል። ዴቭ እባክ ጠንካርበል እያለው ነው። ምን ማድረግ እንዳለብኝ ራሱ ግራ ገባኝ ሲል ዴቭ ወይም ማስታወቂያ ነገር እንለጥፋለን ይላል። እሱ ጥሩ ሀሳብ ነው ብለው ተያይዘው ሄዱ። ፍቅርም ከሰላም ቁጭ ብላ ነአሜ ይመጣል። እሸቱ ነአሜ ጭራሽ ከቤት ውጭ ማደር ጀመርክ ስትለው ስራ ነበሩ ይ ስራ ስትለው ምን አገባሽ ይላታል። እሺ ያደይን ስራ ምን አድረግክ ጨረስክ ስትለው አይ አልጨረስኩም ላ ዛትንጣና አሳውቅሻለሁ ሲላት፣ በዛ ደግሞ እዚህ ነገር ውስጥ ምና ገባት ትለዋለች። አንዳንድ ነገር ለማሳመን ስል በሷ በኩል እየተጠቀምኩባት ነው ሲላት፣ ቶሎ ጨርስልኝ ያደይን ነገር ትለዋል ቶሎ ጨርስልኝና ከዚህም በኋላ አላየሁም አልሰማሁም ነፃ ሰውንም አደርግህ። ወዲያውም አደ የት ናት ሲላት ኤላ ጋር ሄዳለች ትለዋለች። ለምለምና ቤዛስ የቱም ሁለቱም ስትለው ምን ነው ትለዋለች። በጣም ጥሩ ብሎ ሲሄድ የት ነው የምትሄደው? ናአሁን አልጨርስንም እኮ ትላለች። አይምንድ መተው መጥተው ዴቭን እና ኤላን ያገኙትና ምን እሺ ፍሬንዶች ይላቸዋል። ምን አዲስ ነገር አለ ሲሉ ምንም አዲስ ነገር የለም ይላል ዴቭም። እሺ እኛም ወደ ታች ዞር ዞር እያልን እየፈለግን ነው ይላል ዴቭ ዳይመንድ። በቃ ይመቻችሁ፣ አዲስ ነገር ካለ እናሳውቃችኋለን ብሏቸው ሄዱ። ዳይመንድና ኤላ እነዚህ ልጆች ግን ከመቼ ጀምሮ ነው ጥሩ የሆኑት ሲለው ምናቸውም አይመቸኝም ይላል፣ አሁን ድረስ ቅሬታ በልቤ ያለ ሲለው ኤላም በጣም ጥሩ ልጆች ናቸው ይለዋል። ከሰለች እኮ ልጁን እያፋለጉን ነው ሲለው፣ እሱማ አዎ እነሱም ከራሳቸው ላይ ጥያቄ ለማንሳት ነው ትገኝ እንጂ ችግር የለውም ሲለው፣ ታውቃለህ ኤላ፣ ምንም አለማድረጌ በጣም እየተሰማኝ ነው። ምን ውስጥ እንዳለች እምን የት እንዳለች እንኳን ማወቅ ተሳነኝ። አሁን ምን እንደሚሰማኝ ታውቃለህ? ደካማነት ይላል። እህቱ ምንም የሚያደርግ ወንድም እህቴ ትኖር ትሙት እንኳን አላውቅም። እሺ ምን ላድርግ? ከው ዴፍ እንደዚህ አትበል። እኛ እኮ በተቻለ መጠን እየፈለግናት ነው። ሁሉንም ነገር ለፈጣሪ መስጠት ነው ይላል ብልዛ። ምንም ይሳካልን ነገር የለም፣ ተጨንቀንም ምንም ልናመጣ አንችልም። አንተንም አለፋው ኤላ ሲለው ምን ማለት ነው ዴፍ ሊዱ እኮ ለኔ ምህቴ ናት። እኔ የምፈለግ አለብኝ። አሁንም ቢላዋ ይዞ ይመጣና ከኋላዋ ፍቅር ፀጉሯን ጨምድዶ ናሁን ምን እያረክነው ስትለው አሁን ስልክሽን አውጪና ቶሎ ብለ አሁን ተረጋጋ ምን እያደረግክ ነው ስትለው፣ እስካሁን አንቺ ፈርቼ መሰለ ዝም ያልኩ እና አጋጣሚ እየጠበቅኩ ነበር። አሁን ስልክሽን አውጠሽ ቪዲዮን ታጠፊለሽ። ምንም እንዳታደርገኝ ቪዲዮን አጠፋልሃለሁ፣ ጩቤን ወደዛ በል ትላለች። ፍቅርም በፍራቻ እየተንቀጠቀጠ ቤዛ ትመጣና ምን እያደረጋችሁ ነው ስትል፣ እሱ ደግሞ ምናመጣሽ ይላታል። ፍቅርም ቤዛ አትሄጂ ነይ ቁጭ በይ ትላታለች። ለሄድና ናኦሜ ስትል ወዲያውን ቁጭ ትላለች። አንችም ማጠየቀሽ ይብላ ብላ አደይ ወይ ይህን ነገር እንዴት አላሰብነውም? ትላለች። ለምለምም ውጪ ውጭ ላይ ኮንቲኒዮ ሰዳት ናኦል ነው ስትላት፣ አዎ ስለ ስራው እኮ ሲነግራት ጉጉት አድሮበት ስለ ስራው እየጠየቀችው ነበር ስትል፣ ኪንጎ ዳይመንድም የሚያውቁት ነገር ከሌለ ፍቅርና ናኦም ናቸው የሚያውቁት ማለት ነው ትላለች። ብላ አደይ ላስት አሁን ጋኗ አንገቱን አልቄ የት እንዳለች ሊዳ ጠይቀዋለው ትላለች። ለምለምም፣ አደይም ለምለም ተረጋጊ። እነዚህ ስንንገራቸው እኛ ብቻችን ምንም ማድረግ አንችልም ትላለች። አደይ ምንም መረጋጋት አያስፈልግም! አሁን የእጅ አንገቱን አንቃለው ትላለች፣ አንቄ የት እንዳደረገ ጠይቋለሁ ብላ ተከታትለው ሄዱ። ቤዛ ልብሷን በሻንጣ ያስተካከለች ነበር፣ ናሁም ገቡ። አንቺ ኬግ ይላታል። ቅድማና ብሽ አቃጥሮልሽ ነው ፍቅር ልገላት ስል የመጣሹ ይላል። አረ ማንም አላቃጠረልኝም ስትለው የት ልትሄጅ ነው ሻንጣይ ያዘጋጀሹ የትም ትላል እዚህ ቤት እግረሽ ነቃነቅ እና ገገባሽበት ጉድጓድ ገብቼ ነው የምገልሽ ይላታል። የትም አልሄድም ባርኪንግ ቤት ጥዬ ነው የሚሄደው ትለዋል። ዳንጣይን አስተካከልኩ እንጂ የትም አልሄድም። ቆይ ግን ፍቅርን ለምን ነበር ልትገላት ያሰብከው ስትለው መረጃዬን ይዛብኛለች እንድታጠፋ የኩረኮ እንኳን ነበር ይላል። ና ቆይ ግን በጩቤ ኩርኩም አይከብድም ስትለው ፈራሽ እንዴሄድ ኳ ይላታል። አይ ሊዱ ከሞተች ቆይ ኖስደ ለምን ገደልካት ወይ ስላንተ ምስጢር የምታውቀው ነገር አላት ወይ? እንደዚሁ ተመችታይ ነው። ይልቅስ ያደይንና የለምለምን ነገር እንዴት አደረግሽልኝ ሽም ጥሩ ጥሩ ነገር ተናግረሻቸው ስራውን ነውም ይሰራል ብለሽ እኔ ጋ ተመጫቸውም ነበር ይላል። እንዳታጣቸውም ሊሊና ፍላጡ ደሞ እሞክሮ አለው ስትለው፣ እሞክሮ አለው ሳይሆን አደርገው አለው በይ ይላታል። በጣም ፈጠን ፈጠን ብትይ ይሻልሻል። ቤዛ አሁን ይሄን ቆጠትሽን ሰብስብና ክተቹ እኔ ላይ እጫወት ባለው ብትይ መጨረሻሽ አያምርም ይላታል። ምን ፈጠሽ ችግር አለ ሲላት አረ ችግር የለም ስትል በጣም ጥሩ ብሏት ይወጣል። ከወጣ በኋላ ወይኔ ቤዛ፣ የኤልያን ቤት ወርሳለሁ ብዬ መጥቼ ለዚህ መጫዋች አልሆን ለዚማ መጫዋች አልሆንም። የምፈልገውን ነገር ካገኘ በኋላ የኤለያን ቤት ወርሼ ከዛም ቅጅውን አሰምቼ ከዛ እበቀለዋለው ትላለች ቤዛ። ፍቅር ንዓሙ ሲገባ ወደ ክፍሏ ብድግ ቁጭ ብላ በፍራቻ ስትንቀጠቀጥ ያ ሁሉ ዛቻ የት ሄዶ ነው? በአሁንም ያርበተብት ይሽላታል። በጣም ጥሩ ስልክሽን አምጪው ሲላት ለምን ትለዋለች። ሊከሰክሰው በስልኬ ላይ ምንም ነገር የለበት እኮ ስትለው ፍቅር፣ እኔን ልታታልል ከሞከርሽ ሲላት እኔ አንተን ምንም አላታልልህም ናኦም ትለዋለች። ቢሆን እንኳን በራስሽ ፈርደሽ ስለሆነ ምንም አያሳስበኝም ሲላት የሆነ ጥያቄ ልጠይቅ ወይ ትለዋለች። ምንድን ነው ምጠይቄ ሲላት ሌድዋል ተጋናቶይ ለቢኒው ሰርካት አንተነ ስትለው ብቻ ለሊዱ ተጨንቅ ያለሁ እንዳትኝ፣ ይላታል ባክን ሊዱን መጥፎ ነገር ላይ እንዳትከታት፣ ሊዱ ምንም ነገር አታቅም። ሊዱን መልስና አዴን ሰዳት ትለዋለች። ለምለምና አዴ ቀጣይ ናቸው። ባይሆን ስለሊዱ ታሳሰበሽ፣ በእሷ ፋንታ ናያንችን ልውሰድሽ ይላታል። አይ እኔ እንደዚ አይነት ስራ አልሰራም ትላለ ፍቅር። ታዲያ ምን ታዋር ያለሽ ይላታል። ደግሞ ለሊዱ እንዳሰብሽ አታስመስሄ ሊዱ ሞታለች፣ እንዳትጠይቂኝ ሁለተኛ ሊዱ የለችም ይላታል። ምን ገደላት ትላለች። ሰው እንዳይሰማች ብሎ ወጣ ከነዳይ መንድጋ ቁጭ ብሎ እኔ ምልህ ዴቭ፣ ይሄ ወደ እናንተ ቤት የሚመጣው ማን ሲለው የፍቅር ጓደኛ ናኦም ሲለው፣ አዎ ወይ እንዴት ነው የምታውቀው ሲለው፣ እኔ ብዙም አላውቀውም። ያው ቤቱ ስለተቃጠለበት ለትንሽ ጊዜ ሊቀመጥ እኛ ጋር ሊቀመጥ አለው። እኔ ግን ዝም ብዬ ሳስበው ሊዱ እሱ ጋ ያለች ይመስለኛል ልትልቻልክ ሲለው ልጁ በጣም የሚያስጠላኝ ምንም ምንም ደስ አይለኝም ይላል ቅድም በዚህ ሲያልፍ አፋጥጨው ነበር ግን ያየሁበት ነገር ኤላና ንጉሱ ወዲያውን መጡ ምን አዲስ ነገር አለ ሲለው ምንም አዲስ ነገር የለም ባክ ይላል ኤላም ዴብ ምን ሆነ ነው ፊት የተለዋወጠ ይለዋል ናሆም ይለዋል ናውም ምን ሆነ ሲለው ወዲያው ብድግ ብሎ ይሄዳል ልጁ ምን ብላችሁ ነው ሲለው ምን ያህል ታምነው አለ ሲለው ነው ሲለው የሄድ በቃ ይላል ያገኘውና በደንብ አፋጦ እውነቱን የወቀው አይ ዳይመንድ፣ አሁን ልጆቹ ልታጣላቸው ነው ይጣ። ቤዛም ሳሎን እየተንጎራደደች ነበረ ፍቅር መጣ። ምን ያንጎራደሻል ስትላት ምን አገባሽ፣ ይሄ ሁሉ ነገር የሚሆነው ባንቺ ነው ትላታል። ሁሉም ይመጣና ተረጋጉ እንጂ ምንድን ነው የሚያጨቀጭቃችሁ ይላል። ሁሉ ቦታ ጥልቅ ነው ይሄ። ለምለምም ትመጣና ናኦ ስትለው ወይዬ ለምለም ይላታል። ሌዲያን አታለው ሰርከው አንተን ያህትለዋለን እኔ ምን እያልሽ ነው እያለ ወደኋላ ሸሸት ሲል ሁሉንም ነገር አደይ ነግራኛለ፣ አትዋሽ ትለዋለች ለምለም። ለምለም ስርዓት ይኖርሽ፣ እኔ ስለልዱ ምንም አውቆ ነገር የለ። አሁን ስትናገሪ እኮ ፍቅር፣ ንገሪያት እንጂ ሲላት፣ አሁን አሁን ምንም የሚያውቀው ነገር የለም ትላለች ፍቅር። ዝም በይልሽ ውሸታም ትላት አለ። ይህን ጊዜ አንቺም እጅሽ አለበት ትላት አለ ትቀጥልና፣ ቆይ አንቺ ምንድነው የሚያስጨውሽ? ፍቅርላን፣ አሁን ምንም የሚያውቁት ነገር የለም ስትላት አንቺም እዚህ ውስጥ እጅሽ ያለበት ማለት ነው። ለሶስት ነዋ ተባብራችሁ ያደረጋችሁ ትላለ ለምለም። ለምለም አነጋገርሽን አስተካክል። ካላመጣችሁ ግን ምን ልታረጊ ትላታ። ለቤዚ ለፖሊስ ተናግሬ እንደጠረጠርኳችሁ ጉዳችሁን ነው ማፈላው ትላለች። አሁን ልዲያ የት ነው ያለችው ትለዋለች። ኤላም በሉ በቃ እኔ ምስሉ ልከተል ብሎ እየሄደ እያለ ንጉሱም እንደቆመ ዳይመንድ ቤተሰቦቻችን መጡ ሲለው እግሬ አውጪኝ ብለው ሩጫቸውን ይቀጥላሉ። ኤላም ወደነ ፍቅር ቤት እየሄደ ሳለ ከኋላው እየሮጡ ሲመጡ እሱም ሩጫውን አስነካው እንደነሱ እየዘለለ መሮጡን ቀጠለ። የሮጠው ሮጠው ከአንድ ጥጋት ሲቆሙ ለኤላም አብሯቸው ነበረ እንዲህ ቆይ አንተ ምን አሮጠ ምን አይታችሁ ነው የሮጣችሁ ስለው እኛ ሶልስ ሳይተን ነው የሮጥ ነው አንተ ምን አሯሯጥ ይሉታል። እውነት በጣም ትቀልዳላችሁ ብሎ ኤላም ተነሱ ጋር መሄድ ጀመረ። ምን አይነቱ በጭባጭ ነው ይላል ዳይመንድም። አንድ ስለ ልጁ እርግጠኝ የሆነች እንዴት ታወሪያለች ሲላት፣ አሁን መዋሾቱ እንትተ እውነቱን ተናገር እያለ ለምለምም ታፋጥ ጀመረ። ወዲያ ዴቭ መጥቶ ናሁም ይለዋል። ወየ ዴቭ ሲለ ስለ ልጁ የምታውቀው ነገር አለ ሲለው፣ እንዴ ዚህ ቤት ምን ሆናችኋ ዛሬ። እኔ ምንም ማውቀ ነገር የለም ይላል ኤላም። ወደ ንሱ ቤት እየገባ ያለ ስልክ ይደወልለታል። ያንሳና ሄሎ ማልበል ሲለው፣ እህት ጠፍታባሃለች አዎ ማልበል ይለዋል። ከቢሮ ነበር የደወልኩት። በዛሬው እለት አንዲት ሴት ጫካ ውስጥ ሞታ ተገኝታለች ይላል። ምን አዲስ ነገር አለ ሲለው ነበር እንደዛ ያለው። ይሄ ደግሞ ምን ማለት ነው እያለ ወደ ውስጥ ገባ። ምን አሉ ፖሊሶቹ? ሊዱ ተገኘች ይላልደብም? ደብም ለምለምም፣ ስለ ሊዲያ ምን አገኘህ? ምን አሉህ? የላ ትላለች። ፖሊሶች ነበሩ የደወሉት ሲለው፣ ታዲያ ምን አሉህ ይለዋል። ለምለምም በቃ ተጓጓ ንገረና፣ ስትለው ሊዲያ በጫካ ውስጥ ተገድላ ተገኝታለች ነው የሚሉት ይላል። ወደ አፋቸውን ያዙ ሁሉ፣ ዴብም ሰውነቱን ሊንቀጠቀጥ ጀመር። ሊዲያን ማን ገደላት? ቀጣይ ምን ይፈጠር ይሆን? ላይክ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉኝ። የዛሬው በዚህ አብቅቷል። ባይ